በምድር የገባው በቡና ቡና ቡና ጠጫ አሏት ቡና ጠጣች። በደከመ ጎን አገኛቻል ቡና ትወዳለች ስድስት አመት አቦታለች ቆማር ቀበረቻት ከበረቻት ወሰናት ጻራስ ከበረት እናትየው ከቤተሰብ ያለው መቶ ድጋሜ ያማታል፣ ምንም መዳኛ አይኖርም ማለት ነው። አሁን እንግዲህ በእሱ አመካኝነት ተፈውሳችኋል። ከዚህ በኋላ ጸሎታችሁ ከዚህ በኋላ ስግደታችሁን የማታደርጉ ከሆነ ተመልሶ ይመጣል ሁለት ወር በፊት አካባቢ በቲክቶክ አይቼ ነው ወደዚህ የመጣሁና ከዛ ደግሞ እዚህ ዞርክፋ አውድቆኝ ነበር መጠጥ በጣም ጠጣ ነበርኩም ካሳ ራሱ አይበቃኝም ዝም ብዬ ነው የምጠጣው 24 ሰዓት ከዛም በኋላ እዚህ ተጠምቅ፣ ይሄ የኔ አይደለም ብዬ እስካሁን ቤራውን ወደ ወር ምናምን አሳልፎ ያለው አቋረጥኩ። እዚህ ጋ የተመሰገነ ይሁን እግዚአብሔር ሆይ ማረኝ ማለት ነው። ማርያም ስም የቡዳ መንፈስ አይነትላ በኢየሱስ ክርስቶስ ስልጣን ታስረ ነው። ተመርከክ። ስንት ጊዜ ነው ከገባ? ስድስት ዓመታችን። በምንድን ነው የገባው? በቡና። ቡና ቡና ጠጭ አሏት? ቡና ጠጣች። ጎረቤቷ ናት። በደካባ ጎና አገኛታት። ቡና ትወዳለች። ስትስገበገብ በልተዋል። ስትስገበገቡ የበላችው ችኩል ችኩል መንፈሱ ሲመጣ ምንድን ነው እኛ የማንወደውን ምግብ እራሱ ያስገበግበናል። እንደው ተለው በተባረከ እንዲ ተሎ በተባረከ እተሎ በቀረበ ተሎ ወጥ በተጨመረበት ላፍ ላፍ እዛ መንፈሱ አብሮ ይገባል ማለት ነው። አሁን የሚፍቃችሁ የላችሁ እምትሉ የላችሁ ምግብ በልታችሁ እምትሉ የላችሁ ውሃ ጠጥታችሁ እምትሉ የላችሁ ምንድን ነው የገባው እን ሙድ ትይዛለህ እንደ እኔ እኮ በጣም ቀጠሮዋለን ህዝባን አይ ሙድ አይደለም የያዝኩት በምንድን ነው የገባው ለምን ትረሳናለህ እንደውም ልንገርህ ላስታውስህ እናስታውስህ ያ ለእናንተ ብሎ የተደረገው በእናትየው ስም በመቀነቷ ብለህ ምናምን አስምለህ ሰብስበህ ይዘህ ና አላልከንም እንደ ታዲያ እንደት ተመ- አየው በእናንተ ለእናንተ የተደረገው የሚለው ማንን ነው ኢየሱስ ክርስቶስ። እሷ አሁን በአራዳ ቋንቋ ምንድነው ማንነታችንን ነው፣ የአስተዳደጋችን ይዞታችንን እና የላኪውን ይዞታ ነው የሚመስለው። ደብተራው እንዲህ አይነት ቃንጤ ካለው ሰውየው ሳቂ ተጫዋች ከሆነ የሰውየውን ፀባይ ውስድ ነው የሚያደርገው። ሰውየው ፀባዩ ጎርባጣ ከሆነ ተደባዳቢ ከሆነ አፍጥጥ ነው የሚሆነ እ አሁን ምንድን ነው ለዘብተኛ ናት ልጅቱ የምትጫወት ስለምትሆን በዛ ምክንያት እሷን ፀባይ ወሰደ ማለት ነው በገርነቷን ጭምርት ነው የገባው። በምግብ ነው የገባህ አንተ በቡና በቡና በስራ ቅናት ይዞን ሰራናት። ስራዋ አስቆመናት፣ በሽተኛ አረግናት። ልጇ አስወሰነበት እረስቱ ወይኔ የቤቱ ምስ ልጇን ልጇ ስድስት አመቷ ወሰናት ጸመን አስገባናት። እናትዮዋ አሁኑ ሶ አንድ አይምሮ አንዴ ልጇን ገላተ ምንድን ነው አሁን አንተ መተትነ። በኢየሱስ ክርስቶስም አንደበት ይዘጋ። ልጇን ገሎ እናትየውን ለመግደል ነው እየታገለ ያለ። ስታይዋት ግን በቃ ሀብታም ነው የምትመስለው። ተመልከቷት፣ አያችሁ፣ ሰውነቷ ወፍራም ናት። ስጋ ቢደራረብ ምን ዋጋ አለው? ለአፈር ነው መጨረሻ። የበሬ ስጋ ለሰው ምግብ ይሆናል አይደለም? የበሬ ስጋ ያው፣ በሬ ከወፈረ አያርስም፣ መካከለኛ ውፍረት ካልሆነ በስተቀር በጣም ወፍራም ከሆነ ይደክመዋል። ስለዚህ የሚበላ በሬ ሲሆን ምንድነው መሆን ያለበት? እዚያ አካባቢ ሰው እኮ ከሀረር የሚመጣውን በሬ ስለሚያውቀው እንደዛ የደለበ ነው። የሰው ልጅ እንደዛ የሆነ መጎንበስ መቻል አለበት። አሁን ብዙዎቻችን እንደ እንስሳ ደልበን መጎንበስ አንችልም። የመከራ ቀን ታዲያ እንዴት ነው ሽሽታችሁ? በሰንበት ወይም በክረምት እንዳይሆን ተጠንቀቁ አልተባለም? ሽሽቱን እንዴት ነው የምናመልጠው ታዲያ? መስገድ ካልቻልሽ ማዘር፣ እንደዛ ማዘር ፋዘር ማይፋዘር አደለም። መስገድ ካልቻልሽ እናቴ መስገድ ካልቻልክ ያውሬ ራት ነው አብላኝ ያለ በላ አውጣኝ ያለ ወጣ ተኝቶ የቀረው አሳማ ምን አለ ተበላ አሳማ ምንድን ነው ምግብ ይወዳል አሳማ ምንድን ነው መተኛት ይወዳል በለተሰንበቱ ያልመጣችሁ ከቤት ቡና የምጠጡ ሰዎች ሂዳችሁ ንገሯቸው አሳማዎቹ ናቸው እነሱ እንደ አሳማው ማለት ነው ቤተ ክርስቲያንን የማያውቋት እዚህ ወሬ ወስዳችሁ ስትነግሯቸው የቡና ወሬ ስለጨረሱ የእናንተን ወሬ ተቀብለው እዛ ያወካሉ። አላዩም እኮ ቅድም እንዳልኳችሁ ማለት ያ የሚያስጨዋው ሰውዬ ወይም ደሞ ቤተ ክርስቲያን አስተዳዳሪው ምንድን ነው። እንደዚህ በቃ ብቻ እናንተ መንገዱን ስለምታውቁት አሳማዎቹ የእናንተን ወሬ ቀልበው እዛ ያወራሉ። አውሬው ሲመጣ ደግሞ እናንተን ሲያሯሩጥ እነሱን ተኝቶ ሲያገኟቸው፣ እናንተ ሩጣችሁ ስታመልጡ ተኝተው የቀሩት እዛ ይበላሉ ማለት ነው። አይደለም እግዚአብሔር ያውጣል። በላ ጸበል መጠጣት ይጠበቅባል ወይስ ትወጣለህ? አረን በቡና ይ ለዛስ፣ ጠቋር እ ምንም ነገ አናመርክበትም። ምንም ነገ አይ፣ አሁን እኔ ታመልካለህ አላልኩም፣ ግን አሁን የምጠራ መንፈስ አለህ ወይ ነው። ጠቋር፣ ጠቋር፣ ቡዳ፣ ጠቋር ባይምሮ መደበቅ አትችልም። ጠቋር በኢየሱስ ክርስቶስ አቤት በል። ጠቋር፣ ጠቋር እ ይሄ መንፈስ በጣም አደገኛውና ሀይለኛው መንፈስ ነው። ሌሎቹን ወደፊት ያጋፍጥና እሱ ይደበቃል ወይ ደግሞ ሩጦ ይወጣል። ከዛ በኋላ መንገድ ላይ ይቀበላታል ማለት ነው። አብዛኛው አሁን ትውልድ ይፈወስ ይፈወስና፣ ተፈውሶ ተፈውሶ መጨረሻ ላይ ማን ቀርቷል? ጠቋር ቀርቷል ማለት ነው። በዛ ነው ይጨዋሉ። ጠቋር ነው ይጨዋሉ። ጠቋር ነው ይቀራል ማለት ነው። እሺ አዳልሞቴ፣ አዳልሞቴ የዛር ቡዳ ተዘጋጅ፣ ትልም ተዘጋጅ፣ አይነጥላ አይነጥላ ኖ በል ተዘጋጅ፣ ሁላችሁም ተዘጋጁ፣ የጠራዋችሁ ባጠቃላይ አፍላይ ትልም አፍላይሁን አፍላይ ሰብስብ፣ ሰራይት ባየና ያለው ያየር አጋንት ካለ ግባ በል ላይ የተደበቃቸው አጠቃላይ ሰብስብ። የአእምሮ መተት የዛር ቡዳ ነው ወይስ ሌላ መንፈስ? በኢየሱስ ክርስቶስ ስልጣን ለዘላለም ሲኦል ታስረናል። በል የዘላለም ሲቆን ታስረናል። የዘላለም ሲቆን ታስረናል። መሄድ አልፈለግም። በድንግል ማርያም ስም ሲኦል ታስረናል። በል በድንግል ማርያም ሲኦል ታስረናል። በኢየሱስ ክርስቶስ ስም ሲኦል ታስረናል። በል በኢየሱስ ክርስቶስ ሲኦል ታስረናል። በቅዱስ ራኤል ስም በቅዱስ ኃይለ ኅራኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ለዘላለም ሲኦል ታስረናል። ዘላለም ታስረናል። ለዘላለም ሲኦል ታስረናል። የዘላለም ሲኦል ታስረናል። መልሶ ሲጮናል። ቁጠር ቁጠር ኢየሱስ ክርስቶስ። እህ የማይረባ ስጋ ታዲያ ምን ዋጋ አለው? ቢወድቅ ወይ እንደው የሚበላው እንስሳ በተገኘ በእውነት ወፍረን እንኳን ውፍረታችንን ሌሎች እንስሶች ቢጠቀሙት ጥሩ ነበረ። እኛ በግ፣ ፍየል፣ ደሮ እንደዚህ እንደምንበላው ደ ደግሞ እኛን የሚበላ ቢመጣ ጥሩ ነበረ እንጸድቅ ነበር ብዬ ነው አለ። ብ በግ በልተን ባንጸድቅም ግን ስጋችንን አፈር ከሚበላው ሌላ የሚበላው ቢኖር ጥሩ አልነበረም ትላላችሁ? አይብ ላይ አይብ ላይ ብሎ ቋንቋ ያለ እኛ አልንም አላልንም። ከሳጥናኤል የበለጠ አውሬ በላተኛ ምን አለ? እማ ትንሽ እስኪ ደህና ነሽ እናቴ? ስምሽ ማን ነው? አስካለማራ። አሁን ደህና ነሽ ደናኔ? ምንሽን ያምሽ ነበር? ጉርበቴ፣ እግዴ፣ ወገቤ፣ ራሴ ይሄ ስጋ እንደው እንዴት ነው የወፈረው? ቲማቲም ትበያለሽ። ጥርሴ ሞኞ፣ አንዳንድ ጊዜ እኮ ያው ሌላ ነገር የለማ። የድሃ ምግብ ምንድን ነው እንጂ ስጋ አይበላም አ አይወፍርም። እንደዚህ ምንድን ነው ውሃ ስለምጠጣ ስለሚያስተኛት ነው መንፈሱ። እንዳትሰግድበት ሰውነቷ እንዲሰፋ ያደርጋል። እሱን የመሰለ ጀግና አራዳ ኮ የለም። እንዳትጎነበስ እንዳትንበረከክ የጾም ብቃት እንዳይኖራት የጾም ብቃት የስግደት ብቃት እንዳይኖራት ትልቁ አማራጭ ሰውነቷን ማወፈር ነው ማለት ነው። አሁን ተሽሎሻል። እግዚአብሔርን እስኪ አመስግኚ። በጣም ነው ማፈዘጋ። ቅዱስ ገብር ብዙ ጊዜ እዚህ ጋ አይመራኝ ነበረ። ብዙ ሳምንት ውስጥ እዚህ የተጠመቁ ነው። በጣም ሰላም እያገኘሁን እዚህ የተመዘገብኩ አይወራም። የሆነ የሚያስጮ ሰው አለ የሚል የለም ሰው የሚያስጨኋል የሚል የለም። በዛ እግዚአብሔር እንድል ብለሽ አመስግኘዋለሁ። በጣም እኮ ነው ደስ የሚለው፣ እንደዚህ ድነ በአባት ቤት ድነ በእውነት አባታችን እና እስኪ ተሳለም። ይመስገን፣ ተባረጊ እድሜላ አባታችን ለመላከ ምረት ለልጆቻቸው። በእውነት ይህቺ ቤተ ክርስቲያን እዚህ ባትተከል እኔ አልመጣም። በእውነት አባታችንን እርዷቸው። በጣም ከባድ ነው። ጠንቋዩ መጣ ስለሚሉን አንዳንዶቹ ወደ አውደ ምረቱ ላይ እንዳንጠጋ እኮ ይፈራሉ። ምክንያቱም አንዳንዱ ስርማሽ ነው። እዚ አስተዳዳሪም ቢሆን አጋንንት ጠሪ ነው አብዛኛው ማለት ነው። ስለዚህ ወደ አውደ ምሕረቱ እንዳንመጣ ያን የሚያስጮኸውን ወደዚያ አርቅልኝ፣ አርቅልኝ አይመጣም፣ እዚህች እንዳይመጣ ድርሽ እንዳይል ይላል። ለመንጋው ያሰባባት ግን አስጮኸም አስለፈለበ፣ ምን አረገም፣ ጸበል ይርጭ ብሎ ያመጣል ማለት ነው። ስለ እናንተ ይጸልያሉ። አሁን ሲጸልዩ አይታችሁ ከሆነ ህሙማን እንዲፈወሱ ሲሉ አልነበረም እንዴ? የታመሙትን አድናቸው እያሉ ክርስትና ስም ሲጠሩ አልነበረም እንዴ? ስለዚህ እንዲህ አይነት አባቶችን ሞገስ እንሆናቸው፣ ወንድም እንሆናቸው፣ ቤተሰብ እንሆናቸው፣ ከጎናቸው እንሆን። እውነቴን ነው የምልላችሁ ለእናንተ ስለሚያስቡላችሁ ማለት ነው። እሺ በቃ እኔ እናንተ እንፋታ የመጨረሻ ነው እሱማ። በአብዛኛው እኮ ተፋተናል ባለፈው። አሁን ጨርሰሃል በቃ ጅንጃን ከምናምን የለም ሰብስባ ቼን የመጣሁት አዳም ጠኛ አትቸኩል። ቅድም ሚስጥር በጆሮ ልንገርስልህ፣ ይቅርታ ልጠይቅህ እንዴ? አይ እኛ ይቅርታ አንዳንዴ እኮ እናስመስላለን እናደርጋለን። አሁን አልንገርህ ለአደባባይ ህዝቡ እየሰማህ፣ አይ ቆሜ ለአንተ ልንገርህ ግድ የለህም። ይሻላል እንደዛ። አዎ እስኪ አቃጠለችን እኮ በቀደም፣ ወሰደች ወሰደች እኮ አብረ ምን ይሻላል? እንደዚህ ስለተደረግ ምን ይሻላል? ልገላግልህ አዎ እኛማ መገላገል እንፈልጋለን፣ ግን ማለት ነው ባለፈው እንደነገርኩ ኢንጂነር ወንድሟ የሚነስረው አንድም ኢንጂነር አለው ሁለት ናቸው። ው ኩላሊት መስለን ደቃቃ አርገ ነው አመዳስ መስለን ቤት ቁጭ አርገነዋል። አባትዬውን ደግሞ ነገር ያለው አደል የመተት የንትኑ የሄድን ነው የአመቺ የዛሩ የተባለ ሳይሆን በብዛት ያለ ነው ከጎሮ ቤት እና ከዘመድ የተተበተብነው አለን። እናትና አባትዬው እኮ ስም መጥራት አይቻልም። እንጣላለን፣ እንጋጫለን። አሁን ሚስጥር የሚለው አሁን ሰው እንዳይሰማ ልንገርህ፣ እናንተ እንዳትማሩ ነው። ሹካ አለኝ እናንተ እንዳትማሩ ና ልንገርህ፣ ወዳጅህ ነኝ እኔ፣ አንተ ወዳጅህ። አሁን ምንድን ነው ለምሳሌ እንደዚህ ከመናፍስቱ ጋር እንደዚህ በለው በለው። ምን እባክህ እሳቸው አጋንንት አይቀርባቸውም፣ አይቀርባቸው፣ ይቀጠቅጡታል እባክህ መከራ ሲያበላው የሚያድረው እናንተን ስንደበድብ አንተ ላይ ያለው ልቀቅ ስንል እንዴት ልጄ ድረስ መጣ ብሎ ለሊት ቅዠት በአባት ምናምን እየሆነ ሰላም ይነሳል። እምልበላው እንዳይስማማ፣ የምንጠጣው እንዳይስማማ፣ እንቅልፍ እንዳንተኛ፣ ከቤተሰቦቻችን ጋር እንዳንስማማ መንገደኛው አንተ ሌባ ብሎ በግድ እንዲይዝ የሚያደርገው ሌላው ማን ይመስላል? እሳቸውን አይቀርባቸውም፣ ዳዊት ይደግማሉ። ሞኝ እንጠይቅ አባቴ፣ ዳዊትማ እሱ ሳጥናኤልስ ይደግሜል፣ ምን ችግር አለ? ዳዊት የማይደግማ አጋንንት አለ እንዴ? ከማን ጋራ ነው ያለው ሲጀመር ከዳዊት ደጋሚው ጋር አይደል ያለው። ስለዚህ ዳዊት ይደግማል ማለት ነው። ትደግማለ ወይ ያሳፍራል። ማርያም እኔ ላይ ሆኖ ዳዊት ሲደግም እንዴት ነው ነገሩ? አያሳፍርም? ትልቁ መሰረት ጉልበት ሁሉ ለእግዚአብሔር ምን ይበል? እንደሱ ካረክ እንኳን ካንተ ላይ ሆኖ ዳዊት ሊደግም ቀርቶ ቀና ብሎም አያይህም። ጉልበትህን የምታደክም ከሆነ ክፉ የማትናገር ከሆነ እነዚህ ሁለት ነገሮች፣ ክፉ የማይናገር አንደበት፣ ለእግዚአብሔር የሚንበረከክ ጉልበት፣ ትሁት ነው። ሰው አይነካም፣ አይጋፋም። እሱ የተገፋ ነው። በጸሎትና በስግደት የተገፋ ነው። ተዘጋጅ። ቆይ አልዘጋጅም። ምን አስቸኮለኝ? ይዤ ኮተትህን ይዤ ለመጥቻለሁ። አንተ ማለት ደሞ ሩሲያ ዩክሬን ላይ የምታወርደው ሚሳይል፣ አሁን አሁን አንተ ስለ እኔ ማውራት ሳይሆን በል ያመጣኋቸውንም ላምጣልን። እንገርም ጀለስህ ነኝ፣ አይደለህም እኮ። አሁን ጓደኛህን አምጣ ጓደኛህን፣ እሱን ተው ጓደኛህን፣ ቤተሰብ ይዘህ ና ብለኸኝ ነበር። የት አለው? ወደዚህ አሁን ነው እማዬ፣ ደህና ነው ተማ ነው። ወደዚህ እናንተ ላይ ያለው መንፈስ በአንድ ላይ እንደዚህ የሚታዘዝና የሚገዛ ቤተሰብ ጥሩ ነው። በቃ ለዚች ልጅ መዳን ድጋፍ አርገዋል ማለት ነው። ለዝች ልጅ መዳን ድጋፍ አርገዋል ማለት ነው። አንዱ ጮኸች ከተባለ እኔ ለመጮህ ነው እዛ የምሄድልሽ ታዲያ ይላል። እኔ ለመጮህ ነው ወደዛ የምቀርብልሽ ይላል። ና አባቲ፣ ደህና ነው ወደዚህ ና ወደዚህ ና ግንባር ላይ ማዬናሳብ ሰብ የዛር መናፍስት አጠቃላይ ሁሉ ነው። የድካም የዛር በል አንሳ። የቡዳ መንፈስ አመቺሳ መሳ አታስጨንቀኝ አባትየ። አንወደውም ራሳችን አንዋደድም። ይጸልያሉ፣ ቆርቧዋል፣ ይጸልያሉ። ግን የእኛ መንፈስ ጦርነት ዩክሬን እና እንትን አንዋደድም። ምን ችግር አለው? እንን ቤተሰቡ ለምንድን ነው የማትወዳቸው ቤተሰቡ እንደ ሰላም ያገኛል። እነሱ ላይ ያለው እኮ ነው እኛ ጋም ያለው እና በተለይ የመተቱ እንዴ ማትወዳቸው ነገር ነገር ቤተሰቡ አንድ ከሆነ ሀብታም ይሆናል አለ። ለምን ስራችን ምንድን ነው? የውስጥ ሰላም ለምን ያገኛሉ? ሁሉ ለዛ ነው የማትወዳቸው። አልወዳቸውም እሳቸውን አለ። ከዚህኛው ሁሉም አይዋደድም። ማትወዳቸው ምክንያት እርሰ በእርሳችን አንዋደድማ ራሳችን ታቄላ እንዴ፣ አንተ ደግሞ እንዳለ በውስጥ ያላችሁት በውስጥ ያለ ነው

በጣም የተማረ ትልቅ ቢሮ ውስጥ ነው አሁንም የሚሰራው፣ ትልቅ የዝ ባለስልጣን ቢሮ አንተ አሁን እሱ ላይ እሱ እሱ የሚስጥር መተት አንሳ ጨርሳ ጨርሻለሁ፣ ሰብስብ ነው ያለው። ከህፃኑ ላይ የቡዳ መንፈሳት ሰው ነሳ። ሌላ ህፃናቶች በሉ ትበጠብተዋለ። በላንሰ ና ወደዚህ ትጠጋምተ ና እሺ የመጣችሁ ቤተሰቦች ፈጠን በሉ። ምንድን ነው አሁን፣ በጣም አደገኛ የሆነ ተናዳፊ መንፈስ ነው። ሰራዊቱን በየቤተሰቡ ስለረጨ ነው እንጂ ይያል ብዙ አጋንንቱ ነው አይደለም። አሁን ምንድን ነው፣ ቤቱን መናድና ማፍረስ ስለፈለገ በየዘሩ አጋንንቱን ሰብስቦታል። ታውቃላችሁ፣ በየዘሩ ማለት ነው። ይሄ ደግሞ በጣም አደገኛ ነው። ብዙ ጊዜ እንደዚህ ሰው አይፈታም አንደኛው ና ሲባል አንደኛው እምቢ ይላል። አንቺ ጠንቋይ ነሽም ሊላት ይችላል። አንቺ አጋንን ታምነሽም ሊላ ትችላል። ግን ያው ቤተሰቡ የዋህ ስለሆነ እሺ ብለዋት መጥተዋል ማለት ነው። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ሌላ ይቀራል። ባየር ላይ አንሳ፣ ባየር ላይ አንሳ፣ ሌላውን ባየር ላይ አንሳ። ብልትልም ተንበርከካ ብትድን ከእናት ላይ ያለው መጥቶ ድጋሚ ያማታል ከወንድም ላይ ያለው መቶ ድጋሜ ያማታል። ከቤተሰብ ያለው መቶ ድጋሜ ያማታል። ምንም መዳኛ አይኖርም ማለት ነው። አሁን እንግዲህ በእሱ አማካኝነት ተፈውሳችኋል። ከዚህ በኋላ ጸሎታችሁን፣ ከዚህ በኋላ ስግደታችሁን የማታደርጉ ከሆነ ተመልሶ ይመጣል። አውሮፓ እንዳለች ስለዚህ በጣም አስቸጋሪ ነው። እማዬ ቅዱስ ቁርባን እየተቀበላችሁ ያው ቀጥሉ በዛው፣ ሌሎችም ለቅዱስ ቁርባን በርቱ፣ ልጆቻችሁን ይምከሩ አባታችን እንዲቆርቡ እንዲጸልዩ ማለት ነው። ጠንክሩ። ገብቶኛል። አሁን ትሄዳለ። ሰብስብ። ሁሌም እኔ ማቆየው እኮ ደክሞኛል። ጠላታችን ነች፣ እሷ ነች የቤተሰብ በመንፈስ ቅዱስ ስልጣን በል እረሱ ነገር ይጎዳናል ቅድም አልነካህም ብለኸኝ፣ አለ መሰናበቻህ ነው እኮ። በአብ በወልድ በመንፈስ ቅዱስ ሁለተኛ አጠራኝም። አይ በፍጹም አታስምለኝም። መቀነቷ አስፈራርተህ፣ አይ እሱን ቆይ፣ አሁን የምልህን በል ብቻ በአብ በወልድ በመንፈስ በመንፈስ ቅዱስ ስም ለዘላለም ሲወል ታስረናል። በሉ ለዘላለም ሲወል ታስረናል። በወላዲት አምላክ ስም ሲወል ታስረናል። በሉ አረ የሱስ እናት ስም የእሷን ስም አልጠራብህም። በወላዲት አምላክ ስም ነው ያልኩ። በወላዲት አምላክ ስም ለዘላለም ሲወል ታስረናል። በሉ ለዘላለም ሲወል ታስረናል። በድንግል ማርያም ስም ውይ አትጥራብኝ፣ ስም አን የኪዳነ ምህረትን እንኳን አትጥራ ያልከኝ እንዴ? ምን ነካ? አትቆጣ እንጂ። እሷስ ብትሆን ያነከኝ በሷ ነው። ባለፈው እንቅ አርጋ አንጠልጥለህ አንጠልጥለህን ስንት ጊዜ ሁሉ እነሱ ሰብስቤ እንዳመጣልህ በመቀነቷ አብለክ አሁን ታዘዝ። ማን ነበር ያልከኝ? በድንግል ማርያም ስም፣ በድንግል ማርያም ስም ለዘላለም ሲወል ታስረናል፣ ለዘላለም ሲወል ታስረናል። በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በእግዚአብሔር አብ ስም አንዳንድ ጊዜ ይቀጃብራል። ድንግር ማርያማን ኪዳነ ምህረት ማን ሲገረፍ እሳቱም ሲበዛበት ብዙም ስለማያውቀው በቃ መንፈሱ ሲሄድ አይምሮዋን ታውቃለች። ሰብአዊነቱ አይመለስላታል። ደህና ትሆናለች። እንኳን ደስ ያለሽማ

ትሰጣለች። እች ቤተ ክርስቲያን ትሰጣለች። አመስግኗት። አሁንም ድገሙት አንድ ጊዜ። ለዚህ ነው እንደዛ ነው። እንድትድኑ እናስቸግራችኋለን። እንድትድኑ፣ እንድትፈወሱ፣ ሰላም እንዲኖራችሁ፣ እረፍት እንዲኖራችሁ፣ ጤና እንዲኖራችሁ ነው እናስቸግራችሁ። ቤተ ክርስቲያን ከእኛ ሕይወት ጋራ የተጋመደ ነው ማንነቷ። መሰረታችን ነች፣ ምናችን ነች መሰረታችን ነች። ቤተ ክርስቲያንን ጠብቁ፣ ቤተ ክርስቲያናችሁን አገልግሉ። የእግዚአብሔር ስም የተመሰገነ ይሆን። ሐሙስ ሐሙስ የቅባ ቅዱስ ፕሮግራም አለ፣ የጸበል መርጨት ፕሮግራም አለ። እንደዚሁ በጾም እና በስግደት በስሎ እሄዳለው የሚል አጋንንት የሚሰናበትበት ጊዜ ነው፣ ሐሙስ ሐሙስ ማለት ነው። እሁድ እሁድ ደግሞ ለመሰናበት የተዘጋጁ መናፍስት በጾም እና በጸሎት የደከሙ መናፍስት እንደዚሁ ይሰናበታሉ ማለት ነው። እግዚአብሔር ሆይ ማረኝ ማለት ነው።